ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናል ቤተሰቦች እንደምን አላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በአክብሮት እንጋብዛለን። ዛሬ የምናየው የኢትዮጵያ የመንግስት ሰራተኞች አዲሱ የጥሮታ መመሪያንና ጥሮተኞች ጉዳይ አንዳንድ አዳዲስ ነገሮች እናያለን። ሁላችሁም እስከ መጨረሻ አብራችሁን ቆዩ። ሁለተኛው መረጃ ደግሞ የገንዘብ ሚኒስትር ዶክተር እዮብ ተካለኝ የገንዘብ ሚኒስትር ዴታው በተለይ ማክሮ ኢኮኖሚው ማሻሻያውን ተከትሎ የኑሮ ውድነቱ ወይም የዋጋ ግሽበቱ በከፍተኛ መጠን ቀንሷል የሚል ቀልድ አዘል መግለጫ አውጥቷል። በጣም የሚገርም ነው በእውነት ለመናገር እሱንም አብረን ያለን ሁላችሁም እስከ መጨረሻ አብራችሁን ቆዩ። የኢትዮጵያ የመንግስት ሰራተኞች አዲሱ የጥሮታ መመሪያ የመጀመሪያው በመጀመሪያ ደረጃ እንግዲህ ከዚህ በፊትም ስንለቃቸው የነበሩ ቪዲዮዎችን የምታስታውሱ ከሆነ እርግጠኛ አይደለውም በጥሮታ ዙሪያ አዳዲስ መረጃዎችን ስንለቅ ነበረ። ጥሮተኞች ምን ያክል በወቅቱ የዋጋ ንረት፣ የዋጋ ግሽበት፣ የኑሮ ውድነት እንደተጎዱ በተደጋጋሚ ቪዲዮዎቹን ሰርተናል። ከመንግስት ሰራተኛ አንጻር አብሮ መጨመር ሲገባው አብሮ አስተያየት መደረግ ሲገባው፣ ግን የጥሮተኞች ምንም አይነት ታሳቢ እንዳልተደረገ፣ ነገር ግን የኑሮ ውድነቱ ከሌሎች አክቲቭ ከሆኑ የመንግስት ሰራተኞች በላይ ጥሮተኞች እንደጎዳ በተደጋጋሚ ተናግረናል። ጥናቶች እየተደረጉ እንደሆነ ግን ባለፈው መረጃ ወጥተን ነበር። እስካሁን አዲስ መረጃ የለንም በሱ ዙሪያ። ዛሬ አዲሱን የጥሮታ መመሪያ እንደሚከተለው እናያለን። ማንኛውም የመንግስት ሰራተኛ በተቀጠረው በስልሳ ቀናት ውስጥ ለጥሮታ ማህበራዊ ዋስትና ኤጀንሲ መመዝገብ አለበት። እንግዲህ ስለ ጥሮታ የሚመለከተው ማህበራዊ ዋስትና ኤጀንሲ ነው ማለት ነው። ስለዚህ አንድ ሰው በተቀጠረ በስልሳ ቀናት ውስጥ ፎርሙን ሞልቶ ማስረከብ መቻል አለበት። ሁለተኛው የጥሮታ አበል ለቀጣይ ተቀማጭ የሚሆነው ገንዘብ ከሰራተኛ ሰባት ፐርሰንት ሲሆን ከመንግስት ደግሞ 11% በድምሩ 18% ሆኖ፣ ለፖሊስና ለመከላከያ ግን ከሰራተኛው 7% ከመንግስት 25% በድምሩ 32% ነው ማለት ነው። ስለዚህ ሲቪል ሰራተኞችና ወታደራዊ ወይም መከላከያና ፖሊስ የሚባሉት እኩል የሆነ የጥሮታ አበል የላቸውም። ይህም ግልጽ ሊሆን ይገባል ማለት ነው። የሲቪል ሰራተኞች አስራ ስምንት ፐርሰንት ነው የሚታሰብላቸው ለፖሊስ እና ለመከላከያ ግን ሰላሳ ሁለት ፐርሰንት ነው። ሶስተኛው ጥሮታ የሚያስወጡ ምክንያቶች እናያለን። የመጀመሪያው በእድሜ ምክንያት ስልሳ ዓመትና ከዛ በላይ ሲሞላው አንድ ሰራተኛ መመሪያው በሚፈቅደው መሰረት ጥሮታው ይከበርለታል ወይም ጥሮታ ይወጣል ማለት ነው። ሌላኛው ደግሞ በራሱ ፈቃድ እኔ ጥሮታዬን ማስከበር እፈልጋለሁ ከዚህ ቀን ጀምሮ ጥሮታ እንዲከፈልኝ ይፈልጋለሁ ብሎ በራሱ ፈቃድ ጥሮታ መውጣት ይችላል። በጤና ጉድለት ምክንያት ጥሮታ ይወጣል። በስራ መቆየት የማይችልበት የጤና እክል ሲያጋጥመው ጥሮታ ሊወጣ ይችላል አንድ ሰው ማለት ነው። በስራ ላይ በደረሰ የአካል ጉዳት አንድ ሰራተኛ ስራውን በሚሰራበት ሰዓት ስራውን በሚሰራበት ሰዓት ስራው ጋር ተያይዞ የአካል ጉዳት ቢገጥመው ጥሮታው ይከበርለታል ማለት ነው። ሌላኛው ደግሞ በሞት ምክንያት ነው። አንድ ሰራተኛ የሚሞት ከሆነ ቤተሰቦቹ ለጥሮታው ተጠቃሚ ወይም ጥሮታው እንዲከበር ይደረጋል ለቤተሰቦቹ ማለት ነው። እነኚህ ናቸው እንግዲህ ጥሮታ የሚያስወጡ ምክንያቶች። ሌላኛው የጥሮታ አበል በውክልና የሚከፈልበት ምክንያት ምንድን ነው? የሚለው የጥሮታ አበል በተለያዩ ምክንያቶች በውክልና ሊከፈል ይችላል። የመጀመሪያው ምክንያት በእርጅና ምክንያት ሊሆን ይችላል። በእርጅና ምክንያት ማለት አንድ የመንግስት ሰራተኛ ጥሮታ ከወጣ በኋላ ጥሮታውን ተከታትሎ መቀበልና ማስተዳደር የማይችል ከሆነ ውክልና ወክሎ ቤተሰቡን፣ ልጁን፣ ባለቤቱን ሊሆን ይችላል። ውክልና ወክሎ የጥሮታ አበሉን መቀበልና ማስተዳደር ይችላል ማለት ነው። ሌላኛው በህመም ምክንያት ህመሙ ጥሮታውን ለመቀበል ወይም ለማስተዳደር የማይመች እና ከአቅም በላይ የሚሆን ከሆነ አሁንም ውክልና በህመም ምክንያት ሊሰጥ ይችላል። ወደ ውጭ ሀገር በመሄድ ሰራተኛው ወይም ጥሮታ የወጣው አካል ወደ ውጭ ውጭ የሚኖር ከሆነ ውክልና ወክሎ ጥሮታውን እንዲቀበልለት ወይም እንዲያስተዳድርለት ማድረግ ይችላል። በትምህርት ወደ ሌላ ቦታ መሄድ፣ በእስራት ምክንያት የሚሉት እነዚህ የጥሮታ አበል በውክልና የሚከፈልባቸው ምክንያቶች ናቸው ማለት ነው። ሌላኛው የጥሮታ አበል በይርጋ የሚዘጋባቸው ምክንያቶች አሉ። በይርጋ ማለት የሚያዝባቸው ወይም የማይከፈልባቸው ምክንያቶች አሉ። የመጀመሪያው የጥሮታ አበል ጥያቄ ሳይቀርብ ወይም የተወሰነለትን ጥሮታ ሳይወስድ ከሶስት አመት በላይ ከቆየ ጥሮታው አይከፈለውም ማለት ነው። አንድ ጥሮታ ላይ የወጣ ሰው ለሶስት ዓመት በተከታታይ ምንም አይነት የጥሮታ ጥያቄ ሳያቀርብ ወይም ብሩን ሳይወስድ ከቆየ ጥሮታው በይርጋ ይያዛል ማለት ነው። ወይም በሌላ አነጋገር አይከፈልም ማለት ነው። ሁለተኛው የዳረጎት ጥሮታ ሳይጠየቅ ቀርቶ ወይም የተጠየቀውን ሶስት አመት ድረስ ሳይወስድ ከቆየ በኤርጋ ይዘጋል። ተመሳሳይ ነው ማለት ነው። ሶስት አመት ድረስ አሁንም ሳይወስድ ከቆየ እንዲሁ ይዘጋል ማለት ነው። ሌላ በዕድሜ 60 ዓመት ሲሞላው ለሰራተኛው የሚሰጥ የጥሮታ አበል ስሌቱ እንዴት ነው የሚለውን እናያለን። ከተቀጠረበት ቀን ጀምሮ እስከ አስር አመት ድረስ ያለው አገልግሎት 30% ነው የሚይዘው፣ አስር አመት ድረስ ያለው ማለት ነው፣ በ30% ነው የሚባዛው። ከአስር አመት በላይ ያለው ግን አንድ ነጥብ ሁለት አምስት ይባዛል ማለት ነው። ያ ማለት 30% ለምሳሌ 25 አመት የሰራ ሰው አስሩ በሰላሳ ፐርሰንት ነው የመጀመሪያው አስራ አምስቱ ግን በአንድ ነጥብ ሁለት አምስት ፐርሰንት ነው የሚባዛው። አስራ አምስት ሲባዛ አንድ ነጥብ ሁለት አምስት ሲደመር ሰላሳ አድርገን ነው ጥሮታውን የሚታሰበው ማለት ነው። ሌላኛው በጀማሪ ቅጥር ወቅት ቀንና ወርሳይ ሞላ በዓመተ ምሕረት ብቻ በሕይወት ታሪክ ተሞልቶ ከተገኘ ጥሮታ ቀን ወር የሚያዘው በኢትዮጵያ አቆጣጠር ከሆነ ከሐምሌ 30 ተብሎ ሲያዝ እንደ ኢሮፓውያን አቆጣጠር ከሆነ ደግሞ ከታህሳስ 31 ቀን ተብሎ ይያዛል ማለት ነው። ጀማሪ የሚሆን ከሆነ በእርሱ ፍቃድ ወይም ፍላጎት ጥሮታ የመውጣት መብት እድሜው 55 ዓመት ሲሆንና 25 ዓመት አገልግሎት ሲኖረው ሆኖ ለፖሊስና ለመከላከያ ሰራዊት ግን ከሚወጡበት አመት አምስት ዓመት ቀድሞ መውጣት ይችላሉ በፍቃድ ለመውጣት ማለት ነው። እድሜው 55 ዓመት እና ሀያ አምስት ዓመት ያገለገለ መሆን አለበት ማለት ነው በፍቃድ ለመውጣት የሚለው አዲሱ የጥሮታ መመሪያ ነው። ይሄ ሌላኛው የሟች ጥሮታ የሚወርሱ ልጆች ከ18 ዓመት በታች ወይም አካል ጉዳተኛ ልጅ ከሆነ 21 ዓመት በታች እና የሟች እናት እና አባት ናቸው ማለት ነው የሚወርሱት። ሌላኛው ለጥሮታ አብል ለማስፈጸሚያ የሚያስፈልጉ ማስረጃዎች በህይወት ታሪክ የተሞላው መረጃ መጀመሪያውኑ ስንቀጠር በስልሳ ቀናት ውስጥ የምንሞላው ማለት ነው። የሙከራና የቋሚ ቅጥር ደብዳቤ፣ የጥሮታ መለያ ቁጥር፣ የሰላሳ ስድስት ወራት የደሞዝ ደረጃ ወይም መረጃው ማለት ነው ሙሉ የደሞዝ መረጃው፣ የዝውውር የደረጃ እድገት የደሞዝ ለውጥ የተደረገበት ደብዳቤ፣ የጋብቻና የልጆች ማስረጃ፣ የባለጥሮታ ወይም የወራሽ ፎቶግራፍ ናቸው። እነዚህ እንግዲህ አዲሱ የኢትዮጵያ የጥሮታ መመሪያ ነው ማለት ነው። በዚህ መሰረት ነው አሁን ላይ እየተከፈለ የሚገኘው ሁለተኛው መረጃችን፣ ከማክሮ ኢኮኖሚ ማሻሻያው በኋላ የዋጋ ግሽበቱ እየቀነሰ መጥቷል ሲሉ ዶክተር እዮብ ተካለኝ የገንዘብ ሚኒስተር ዴታው ተናግረዋል። እኔ ግን በጣም ግልጽ ያልሆነልኝ ነገር ቢኖር ምንድን ነው የሚያዩት የተለያየ ሀገር ነው ያለ ነው እኔ ኢትዮጵያ ውስጥ ሆኖ በተለይ ደግሞ ባለፉት ስድስት እና ሰባት ወራት ከፍተኛ የሆነ የኑሮ ውድነት የዋጋ ግሽበት የታየበት ጊዜ አለ ብዬ አላስብም። በኢትዮጵያ ታሪክ ውስጥ ማለት ነው። ግን የዶክተር የገንዘብ ሚኒስተሩ ሚኒስትር ዴታው ዶክተር እዮብ ተካለኝ የጠቅላይ ሚኒስተር ጽህፈት ቤት ከህዝብ ለተነሱ ጥያቄዎች ሚኒስትሮች ምላሽ በሚሰጡበት ወቅት እውነት ነው ሀሰት ነው የተሰኘ መድረክ አዘጋጅቷልና በመድረኩ ላይ ለገንዘብ ሚኒስተር ከቀረቡ ጥያቄዎች ውስጥ አንዱ ከማክሮ ኢኮኖሚ ማሻሻያ በኋላ የኑሮ ውድነት በሁለት እጥፍ ጨምሯል የሚል ይገኝበታል። እና ዶክተር እዮብ ተካለኝ ግን የመለሱት ግራውንድ ላይ የሌለ መሬት ላይ የሌለ ነገር በከፍተኛ ሁኔታ የማክሮ ኢኮኖሚው ማሻሻያው ከተደረገ በኋላ ቀንሷል የሚል መልስን የመለሱት እና በጣም ያሳፍራል። እኔ የተለያየ ዓለም ላይ የተለያየ ኢትዮጵያ ልጅ የሚያስብል አይነት ነገር ነውና ይህን ነገር ትኩረት ብሰጡትና ቀልዱን ትታችሁ የምር የሰውን የኑሮ ደረጃ የኑሮ ውድነቱን የሚሻሻልበትን መንገድ ብታመቻችሁ